አሰላሙ አለይኩም ብራር፣ ሰላሙ አምአሌኩም ሰላም ወራህመቱላህ። ይህን ልጅ እስልምና እንዲቀበል ጋበዣ አለው። ለምንድን ነው ማይሰልሙም? ከምሳው በፊት እስልምና አይቀድምም። ጋይስ፣ ከእኔ ውጭ ከስልሳ ስምንቱ መጨረሻ ውጭ ማንም ቢደውልልን እንዳትቀበል እኔን ብቻ ነው። ተግባባን? ከነቢያ አንዱ እየሱስ ነው። ስለዚህ ኢየሱስ አምላክ አይደለም፣ ምል በምክንያት ነው። አንተ ፍጡር ታመልካለህ። መለሰዬ ፍጡር ይመለካል እኮ። ኢየሱስን ደግሞ አብ ነው የፈጠረው። ምን አልክ? ምን አልክ? ልጁ መጣው። ኢየሱስን የፈጠረው ደግሞ እግዚአብሔር አብ ነው። ስለዚህ ኢየሱስን የፈጠረውን እግዚአብሔር አብን ነው የምታምነው ወይስ የምታመልከው፣ ወይስ ኢየሱስ የተፈጠረውን ኢየሱስን ነው የምታመልከው የትኛው ነው የምታመልከው? እዛ ነው ለግራ ግራ የሚገባኝ ታውቃለህ። አዎ ለዚህ ኮኖ ነው የምምልህ። ወንድ ልጅ አይመለክም። ወንድ እንደኔ እንደአንተ የሚበላ የሚጠጣ የሚያንቀላፋ የሚተኛ የሚሞትና የሚነሳ አምላክ የሚያስነሳው እንደኔው አይነት ሰው ከበላ ከጠጣ በኋላ የበላ የጠጣውን ለማስወገድ ሌላ ቦታ የሚሄድን አካል አምላክ አድርጌ መያዝ አግባብ አይደለም። ያ እውነተኛ አንዱ አምላክ ሁላችንንም እኔንም አንተንም ሰማይና ምድርንም በመካከላቸው ያለውንም ሁሉ የፈጠረ በአንድነቱ ላይ ሁለትነት የሌለበት፣ ጌታ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ ተግባባን፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ የማይሞት ዘላለማዊ የሆነ አንድ አምላክ አለ። የኢየሱስም የነቢያት ሁሉ የጌቶች ሁሉ ጌታ የሆነ የነገስታት ሁሉ ንጉስ የሆነ አንድ አምላክ የሁሉም አምላክ ነው። ያንን ነው ማምለክ ያለብን እንጂ የተፈጠረ ወንድ ልጅ ከማህፀን የወጣ ወንድ ልጅን ማምለክ፣ ይሄ ከአምላክ ጋር መጣላት ነው። ኢየሱስም አንድ ቀን አስተምሮ ያውቀ? አንድ ቀን ተግባባ። ስለዚህ ማምለክ ያለብህ ያ የሰማይና የምድርን ጌታ ሆኖ አንዱ እና ስለዚህ ኢየሱስ አምላክ አለመሆኑን ተስማምተናል ያ ወንድ ልጅ ነው በሚለው እሺ ጥሩ ስለዚህ ባይብል ላይ ስናይ ደግሞ አንድ ነገር አለ አንተ የምትቀበለው የሰዎችን ደብዳቤ ነው ወይስ የአምላክን ቃል ነው የምትቀበለው የግል እስቲ አሁን የአምላክ ቃል ነው ብለው የሰጡንን እስቲ እኔ ውስቲ ለምሳሌ፣ በመጀመሪያ ደረጃ በመጀመሪያ ደረጃ የአምላክ ቃል ነው ከተባለ አንደ ሁለተኛ ጢሞቴዎስ ምዕራፍ ሁለት ላይ እንዲያለ ይናገራል። ምዕራፍ አይ ቲንክ አራት መሰለኝ፣ ምዕራፍ አራት ይኸው ተመልከት። በቶሎ ወደ እኔ እንድትመጣ ትጋለ። ልብ አርግ፣ የራሱ የግል ደብዳቤ። ዴማስ አሁን የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ይሄዷል። ኪርቆስ ገላት ወደ ገላትያ ቲቶም ወደ ድማስጥያ ሄዷል። ጳውሎስ ለሌላ ሰው ነው ደብዳቤ የሚጽፈው። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ከአንተ ጋር አምጠዋል። ምን ያደርግልኛል ይሄ? ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖስና መጽሐፉን፣ ይልቁንም በብራና የተጻፉትን አምጣልኛል። ልብ አርግ፣ ጃኬቴን ይዘልኝ አለው። በርኖስ ማለት ጃኬት፣ ጃኬቴንና መጽሐፍቱን በብራና ላይ የተጻፉትን ይዘህ አለው ዮናስ የአንጥረኛው እስክንድሪያ ልጅ ምና እንዴ፣ ከዛ ቀጠለ። ከክረምት በፊት እንድትመጣ ትጋ። እስቲ አሁን ንገረኝ፣ አሁን ይሄ እኔ ምን ያደርግልኛል? በግል ደብዳቤ የተጻጻፉትን ጳውሎስ ከሆነ ሰው ጋር ለሆነ ሰው ደብዳቤ የጻፈውን ነገር ይዞ ለጢሞቴዎስ የጻፈውን ደብዳቤ የአምላክ ቃል አድርጌ መቀበል ግዴታ አለብኝ እንዴ? መለሰ ምዕራፍና ቁጥር ስለተሰጠው ብቻ ይው አሁን ለምሳሌ ተመልከት። ከክረምት በፊት እንድትመጣ ትጋ። ኤው ግሎስ እና ምንድነው ጵዴስ ሊኖስም ቅላውዲዮስም ወደ ወንድሞች ሁሉ ሰላምታ ያቀርቡልሃል። የራሱ የራሱ ደብዳቤ። እኔ አሁን ለምሳሌ ለአንተ የሆነ ደብዳቤ ጽፍልህና ከዛ የሆነ ሰው ደግሞ ወስዶ ይህ አምላክ ቃል ነው። አሁን ይህንን ቃል ማለት ነው፣ ልብ አድርግ ይህንን ቃል ይሄ ጳውሎስ የእግዚአብሔር ቃል ነው ስሙ እያለ ይሰብክበት ነበር፣ ወይስ ደብዳቤ ነበር? ደብዳቤ ነበር እኮ አለ። አዎ ደብዳቤ ነው፣ የግል ደብዳቤ። እንዴት ላይ አምላክ ቃል ይሆናል? ለዛ ሉቃስን ብታየው የከበርክ ቴዎፍሎስ ሆይ ብሎ ለቴዎፍሎስ ነው የጻፈው ደብዳቤውን። የከበርክ ቴዎፍሎስ ሆይ፣ ለሰው ነው የጻፈው ደብዳቤ። ይሄው ከመጀመሪያ በአይን ያዩትና፣ አለ የቃሉ አገልጋዮች የሆኑት እንዳስተላለፉልን እንዴ መጀመሪያ በአይኑም አላየም፣ የሰውዬ የቃሉ አገልጋይም አልነበረም። እንዳስተለ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ለማዘጋጀት ስለሞከሯለ ምንም ታሪክን ታሪክ አየው። ታሪክ ነው የተዘጋጀሁት እና እናንተ የሰው የህይወት ታሪክ ነው። ደብዳቤ የተጻፈ ደብዳቤ ነው የምትቀበለው። መለስ አዎ፣ አየ በቃ እንደዛ ነው። በቃ ትክክለኛ ከሆነ ደብዳቤ የግል ደብዳቤ አንቀበልም። ስለዚህ አምላክ ይህንን መጽሐፍ ጽፎታል ብዬ ከማላምንባቸው ምክንያቶች አንደኛው አምላክ ይጸጸታል ብለህ ታምናለህ? ታምና ለመለሰ አምላክ ይጸጸታል። አምላክ እንዴት ይጸጸታል? አይጸጸትም። ይጸጸታል ወይ? ጸጸት ጸጸት ምን አለ? እንዲህ ባላረኩኝ ይላል አምላክ። አዎ ተመልከት፣ ዘፍጥረት ስድስት ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ ማዘናለ ተጸጸተ። አያው እንዴ! ይሄ እውነት አምላክ ነው? አምላክ ይጸጸታል? አይጸጸትም፣ አይጸጸትም። ስለዚህ ይሄ አምላክ ቃል አይደለም ማለት ነው፣ አይደለ? ይሄ አምላክ ሊለው አይችልም። አምላክ አይጸጸትማ መቼም ሊጸጸት አይችልም። አምላክ እኔን የፈጠረኝ አምላክ እንደ ሰው እንደ እንዴት ይጸጸታል? ለምሳሌ መለሰ፣ አዎ እሺ አምላክ እንዲህ ያደርጋል ብለህ ታምናለህ። አንደኛ ሳሙኤል ምዕራፍ 15 ቁጥር ካንድ እንጀምር። ሳሙኤልም ሳውልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እግዚአብሔር ነው ከዚህ በኋላ የሚናገረው። እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን ነገር እበቀላለሁ፣ አይደል? እበቀላለሁ። ስለዚህ እግዚአብሔር ሊበቀል ነው። ያኔ ከ400 ዓመት በፊት የነበረውን ነገር ከ400 ዓመት በፊት አማሌቅ ያጠፋውን አሁን ልጆችን ሊቀጣ ነው። እግዚአብሔር አምላክ ያላጠፋችን ነፍስ ይቀጣል እንዴ? አንተ ባጠፋው ልጅ ይገደላል አይገደልም? አዎ። እግዚአብሔር ግን ምናለ? አሁንም ሄደ አማሌቅን ምታ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ በጉን ግመሉን አህያውን ምን አድርጋቸው አለ? ግደል አትማራቸው እንዳለ ግደል አለ አምላክ እንደዚህ ይላል ብለ ታምናለህ? አምላክ ይሄን ያደርጋል አያደርግም ስለዚህ የአምላክ ቃል አይደለም የምንለው ለዛ ነው ከዛ ይሄንን አድርግ ብሎ ሲልከው እሱ ግን አላረግም እንደዚህ እና የእግዚአብሔር ቃል ሳውል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመም እና ስላነገስኩት እግዚአብሔር ምን አለ ተጸጸጥኩ አለ ድጋሚ ተጸጸጥኩ ለምን አልገደልካቸውም? ለምን አላጠፋህም? ብሎ ድጋሚ ተጸጸተ። ስለዚህ አሁንም እንዴት አድርገን እንቀበለው ይሄንን የአምላክ ቃል ብለን መለሰዬ? እንዴት አርገን እንቀበለው? መቀበል ይቻላል ይሄን የአምላክ ቃል ብለን አንቺ? አዎ በቃ ጥሩ። ስለዚህ እኔ ወደ እውነተኛው ጎዳና ልጥራ፣ እስቲ አንተ ትክክለኛና እውነተኛ ወደ ሆነ ጎዳና ልጥራ። እኔ ኢየሱስ አምላክ እንዳለው ልክ አንተ እንደቀደም እንደተስማማ ነው አምላክ አለው ብዬ አምናለሁ። ኢየሱስ ሁለተኛ ኢየሱስ ማርያም በድንግልና እንደወለደችው አምናለሁ። ሶስተኛ ለኢየሱስ ወንጌል እንደተሰጠው አምናለሁ። አራተኛ ሙሴንም በሙሴ ነብይነትም አምናለሁ። እኔ በነቢያት ሁሉ አምናለሁ። ነቢያት እነ ሄኖክ እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኢየሱስ እነዚህ ሁሉ ነቢያት ይቀበላል። እነዚህ ሁሉ ነቢያት ደግሞ የላካቸው አንድ አምላክ ነው። ያ ፍጡር ያሉ ነው አምላክ ማለት ነው። ታዲያ ግን እነዚህ ነቢያት በአጠቃላይ ለእስራኤል ልጆች እና ለየወገኖቻቸው ነበር የተላኩ። የመጨረሻና ለዓለም እዝነት የተላከ ደግሞ አንድ መልእክተኛ አለ። እሱም ማን ነው? ማን ናቸው? ነቢዩ ሙሐመድ ናቸው አለይሁ ሰላም። ስለዚህ ኢየሱስን እንቀበላለን፣ ነብዩ መሐመድን እንቀበላለን። ተገባባል። ስለዚህ እኔ አሁን ሙስሊም ነኝ። ሙስሊም ሆኜ ግን ኢየሱስን አልተው። ኢየሱስ ነብይ ነብይ እቀበላለሁ። ይዘይድ ይመፍታ መፍታ አራከለ መጣ። ወንድሜ አንዴ ይቀርታ ወይኔ እና እኔ ነብዩ ሙሐመድ የአላህ መልእክተኛ ናቸው፣ ኢየሱስም የአላህ መልእክተኛ ናቸው፣ ሙሴም የአላህ መልእክተኛ ነው፣ ሁሉም ነቢያት ሁሉ የአላህ መልእክተኛ ናቸው ብዬ ነው ማለት ነው። እና የነዚህ መልእክተኞች ሁሉ አምላክ የሆነ አንድ አምላክ እሱም አላህ ነው። የነቢያት ሁሉ አምላክ ማለት ነው። ነቢያትን ሁሉ ሲልክ የነበረ ለእስራኤል ልጆች ኢየሱስን ለእስራኤል መድኃኒት አድርጎ ልኮት ነበር። ሙሴን ለእስራኤል ልጆች ልኮ ነበር። አብርሃምን ልኮ ነበር። እነ ሄኖክን ልከው ነበር ልኮ ነበር። ያ አንዱ አምላክ ነው። ይህንን ሁሉ ይህ አንዱ አምላክ ለዓለማት እዝነት ነቢዩ መሐመድንም ደግሞ መጨረሻ ላይ ላክ። ተግባባል። ስለዚህ አንተ አንድ አምላክን በማምለክ ለዛ ነው ምን ይላል መሰለ፣ ቅድም አሁን ደብዳቤ ምናምን ብያል ነገርኩም። አላህ ምን ይላል መሰለ በቁርአን ላይ ሲናገር ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ እነዛ መጽሐፍቶችን በእጆቻቸው ጽፈው ይህ ከአላህ ዘንድ ከአምላክ ዘንድ ነው ለሚሉ ወየውላቸው ይላል። ሁለተኛ እናንተ የመጽሐፍቱ ሰዎች ክርስቲያኖች ሆይ፣ ለምንድነው እውነትን ኡነትን በውሸት የምትቀላቅሉት? የአምላክ ቃልና የሰዎችን ቃል ለምን ትቀላቅላላችሁ? እውነትንስ የምታውቁ ስትሆኑ ለምን ትደብቃላችሁ፣ እያለ ትክክለኛ ጎዳና እንዲከተሉ ይጠይቃል ማለት ነው አምላክ። ስለዚህ እኔ ወደዚህ ትክክለኛው ጎዳና እጠራለሁ። አምላክ እንዲህ ብሎ ይጠራል፦ እናንተ የመጽሐፍቱ ሰዎች ሆይ በእኛና በእናንተ መካከል ወዳለችው መካከለኛ ወደሆነችው ሆነችው ቃል እሷም አንድ አምላክን እንጂ በብቸኝነት ላናመልክ ከፊላችን ከፊሎቻችንን ጌቶች አድርገን ላንይዝ ተግባባን። ማንንም ማንም ማንም ጌታ አይደለም፣ ጌታችን አንድ አምላክ ነው። ያንን አንዱን አምላክ ወደ ማምለክ ጠራለሁ። ነብዩ መሐመድም ብቻ ሳይሆን ሌሎችንም መልእክተኞች የአምላክ መልክተኞች ናቸው ወደሚለው ጥሪ ያቀርብላሉ። ስለዚህ ምን ትላለህ? መለሰይ ለምን እስልምናን እስልምናን እንድትቀበል እጋብዛለሁ። ችግር የለም፣ እስልምናን እጋብዛለሁ ብላ ብላ ችግር የለውም። ግን ፎሎ አድርገኝና ለአወራ ፈልጋለሁ በስልክ አወራለሁ ደውዬ ለው ፎሎ አድርገኝና ሰላም በለኝ። እሺ፣ በውስጥ አንድ ቆይ ል አንድ ጊዜ እስክንሹት ላርገና ለያዛ አንድ ጊዜ እሺ። ይሄን ይመስላል እንግዲህ መልካም ጊዜ ይሆንልህ። መልካም ልጋብዝህ አባ ዋሌኩም ሰላም ወረሕመቱላህ። ይህንን ልጅ እስልምና እንዲቀበል ጋብዣለሁ። ለምንድን ነው ማይሰልሙ? ከምሳው በፊት እስልምና አይቀድምም? ድሮም እኮ ሲወለድ ሙስሊም ነው። ኢየሱስ አምላክ እንዳልሆነ ተረድቷል። ከአንድ አምላክ ውጪ ሌላ አምላክ እንደሌለም ተረድቷል። እሺ፣ አስረድቻለሁ። ነብዩ መሐመድንም የአላህ መልእክተኛ እንደሆኑ ትንሽ አስረዳው እና አስረዳውና፣ ስልኬን አንድ ጊዜ ያዝ ያዝ። አንድ ስልኬን እፈልጋለሁ፣ አንተ ወይ ደግሞ የአንተን ስልክ አስራ አራት ብላል ቀዩ ሰማንያ ሰባት ሀያ ዘጠኝ አስራ ሰባት ደውል። ሚፍታ ጀሊሉ ጋሻውን ሰሪ ብቻውን ቀሪ ከኛ ጋ ነው። አሁን ልደውልልህ እና የኔን ሌላ ሰው ማንም ቢደውልልህ እንትን አስራ አራት 87 29 17 እሺ። ይሄ የኔ ነው። እሺ፣ ያዝና አውራ አለው። እሺ፣ አውራችኋለሁ። አረ እኔ አይደለሁም፣ እኔ አይደለሁም። ሌላ ሰው ነው የደወለልን። እኔ አይደለሁም። ደውል። እሺ፣ አንተ ብሎ ቺኳ ነብላ ነብላ ማሂ፣ ቆይ አንቺንም አዋራሻለሁ። አንዴ ሰላም ብያለሁ። ማሂ እንዴት ነሽ ይባላል እንጂ። ስልሳ ስምንት መጨረሻው። እሺ ገብቶል፣ ገብቶል። በቃ እሺ፣ ኢብራሂም ብለ ሴቭ አድርገው። እሺ መራባ መራባ። እሺ ማሂ፣ እንዴት ነሽ? ሰላም ብያለው። ደህና ነሽ ወይ እንኳን እንኳን ወደዚህ ያለን በሰላም መጣሽ። ቆየሁ ግን ከመጣሁ ወደዚህ ያለን እኔ የምልሽ ማ አንድ ሰው አፍንጫው ደፍጣጣ በመሆኑ ብቻ የእግዚአብሔር ጉባኤ እንዳትገባ ይላል። እንደ እግዚአብሔር እንዲህ ብለሽ ታምኛለሽ? ታምኛለሽ? አይልም ማ እግዚአብሔር እንደዛ? አዎ ያንን ካለ ግን እግዚአብሔር አይደለም ማ ያ የአምላክ ቃል አይደለም። ሺ ኢዝ ጎን ጋይስ ከእኔ ውጭ ከስልሳ ስምንቱ መጨረሻ ውጭ ማንም ቢደውልልን እንዳትቀበል እ እኔም ብቻ ነው። እሺ፣ አይ፣ ሰላም፣ መልካም ጊዜ፣ ቻው፣ በቃሽ፣ ቻው። ኦኬ ፋይን። እኔ እኮ ትዝ የሚለኝ ማለት ነው። አሁን ለምን እንደሆነ አላቅም። አይ እንግዲህ የወሰድኩት እኮ የሙስሊሙን ስልክ ነው። ጋይስ ምን ሆናችሁ ነው? የወሰድኩት የሙስሊሙን ስልክ እንጂ የዛኛው ነው አይደለም። እሺ ፊያሜታ ነይ ግቢ ይፈልገሻለሁ። እንዴ ሰዓቱ! ወይ ጉድ ይፈልግ። ኧረ ሰዓቱ! ላኢላሀ ኢላላህ ስራ አለ ባካችሁ፣ ስራ አለ። እሺ ሳሚን አግባ።

ሳሚ ሰላም አለይኩም እ አንድ ጥያቄ አለኝ። ግን አንዴ አቤት፣ አጭር ረዥም ሳይሆን አጭር። ከወንድሜ ጋር ሆኜ እዚህ ጥያቄ ስለጠየቀኝ ሮንግ ኢንፎርሜሽን ከመስጠት በፊት ልንገርህ ብዬ ነበር ነበር ጥያቄ

ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ነው አይደል የጠቀስከው እሷ ነች የጠቀሰችው እኔ አይደለሁም ገባኝ እኔና አብ አንድ ነን ሲል በመለኮት ነው እንዴ ማኔ እሷ ነች አለችው አሁን ለእሷ ነው መልስ የሚሰጣት እንደዚህ ሲል ምን ማለቱ ማብራሪያ። ክርስቲያኑ እሱ አይመለከታትም። ካልተመለከታት እሷ መጥቀስ አልነበረባትም ያልተመለከታትን ነገር። እኔ ምን ያልኩት መሰለ ብሮ እኔ ያልኩት ይሄድ ወደ አባታች ወደ አባታችን ምስገድ ሲል ምን ማለቱ ነው እሱ። በኋላ ያመጣሽው ማነው? ስምሽ ዜና? ዜና አንደኛ ነገር እውቀት የለሽም አደለ አይደል? ለዚህ እኮ ነው አንተ ጋር የመጣኸው። ስለማላውቅ ልንገረሽ። ትክክል ነሽ፣ ትክክል ነሽ። ስለዚህ ከእሱ ጋር እንዳታወሪ። እሱ ደግሞ ማውራት የሚፈልግ ከሆነ በትክክል ከኔ ጋር ማውራት ይችላል። አሁን እኔና አብ አንድ ነን ማለት አብና ኢየሱስ አንድነታቸው በጎችን በመጠበቅ ነው። ቁጥር 27 እና 29 ላይ ይናገራል። ሁለተኛ ዮሐንስ ወንጌል ምዕራፍ 17 ቁጥር 11 እና 22 ላይ እኛ አንድ እንደሆነን አንድ የሆኑ ዘንድ አለ። ተግባባን? ልክ አብና ወልድ አንድ እንደሆኑት ሁሉ ሐዋርያትም አንድ ናቸው። ስለዚህ አብና ወልድ አንድ አምላክ ከሆኑ ሐዋርያት አንድ ሰው ናቸው? ኖ ዓላማ ነው። አያችሁ። ስለዚህ በተመሳሳይ አንደኛ ቆሮንቶስ ምዕራፍ 3 ላይ ምዕራፍ 3 ይመስለኛል። አውጥ አውጣላችሁ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩ አለ ጳውሎስ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር አለ። የሚተክልና የሚያጠጣ አንድ ናቸው አለ። ስለዚህ አጵሎስ ጳውሎስ ነው፣ ጳውሎስ አጵሎስ ነው ማለት ነው ኖ ዓላማ ነው ማለት ነው። ተግባባል? አንድ ነው የሚል ነገር ስላለ ብቻ አንድ ናቸው የሚል ነገር ስላለ ብቻ አንድነትን አያሳይም። ያሳይም ነን ካለ ሲጀመር አንድነቱ የባህሪ አንድነት ሳይሆን የእንትን አንድነት ሳይሆን የመለኮት አንድነት ሳይሆን የዓላማ አንድነት ነው የሚሆነው። ተግባባል? ዓላማ አንድነት ነው የሚሆነው። ምክንያቱም ቅድም እንደነገርኳችሁ እኛ አንድ እንደሆንን አንድ የሆኑ ዘንድ አለ። አንድ እንደሆንን አንድ የሆኑ ዘንድ አለ ስለዚህ አብና ወልድ አንድ እንደሆኑ ሰዎቹ አንድ ከሆኑ እንግዲያውስ ሰዎቹ አንድ ሰው ናቸው ወይስ አስራ ሁለት ናቸው? አብና ወልድም እንዲያው እንግዲያውስ አንድ አምላክ ሳይሆኑ ምንድን ናቸው ማለት ነው። ዓላማ ነው፣ በጎችን በመጠበቅ ነው። አውዱ እንደዛ ነው የሚለው። የሰጠኝ አባቴ ከሁሉ ይበልጣል አለ። ከእጅ ማንም አይነጥቃቸውም አለ። ስለዚህ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። ስለዚህ አብና ወልድ በጎቹን በመጠበቅ ከእጃቸው ከእጁ ከኢየሱስ እጅ የማይነጠቅበት ምክንያት አብ ስለሰጠው እንግዲያውስ እኔና አብ አንድነን አለ። ለዚህም ድንጋይ ያነሱ ሊወግሩት። እኔ መሲሁ ነኝ አለ ኢየሱስ። ሊወግሩት ድንጋይ ያነሱ። ስለማናቸው ስራ ተወግሩኝ አላችሁ ብሎ ኢየሱስ ነው የመለሰላቸው። ይሄን ያለው ነገር እንጂ እኔና አብ አንድነን የሚለው ኢየሱስና አብ በመለኮት አንድ ናቸው የሚል ሽታውም የለም ጥቅሱ ላይ። ሽታው አይደለም ሊሆን ሽታው ነው የሌለው። ሽታው ተግባባን። ስለዚህ ይሄንን ይመስላል። አንድ ጊዜ እንትን ትሉኛላችሁ። ከፈለግሽኝ እኔ ማናገር ስልኬን ያዥ፣ ስልኬ ኔ ነው እሺ። እና በዚህ አጋጣሚ አንድ ነገር ልንገራችሁ። እዚህ ጋር የምታዩት ስልክ ምክንያቱ የተጠቀሰበት ስልክ መሸጥ ጀምሬያለሁ። ታብሌት መሸጥ ጀምሬያለሁ። አክሰሰሪዎች። ለአንቺ እኮ አይደለም አንቺማ፣ በቃ ሰጠሁሽ ነው። ስለዚያው ምንድን ነው ስልክ ምናምን መግዛት የምትፈልጉ ኤኒዌይ፣ ኤኒ ነገር መግዛት የምትፈልጉ ካላችሁ ደውሉ፣ ጠይቁ። እና ትላላችሁ እ ከቤኪ በፊት ሀ ግዕዝ ጋ ይቀድማል። አውሪኛው ቲጂ ላይ አውሪኛ ቲጂ ላይ ስታወሪኝ፣ ግን ቆይ አንድ ጊዜ አካውንቲን በዛ ስለማታገኘው ልጻፍልሽ። ያዥ እሺ፣ አት አይ ቢ ለመጀንጀን፣ ማንም ሰው እንዳይደውልብኝ ያው ታጋርጌሻለሁ። ያጂና አውሪ። እሺ፣ እሺ፣ ወጣ። ጥሩ ቤኪ ሰላም ብያለሁ። እንዴት ነው? አንድ ጊዜ ቺል እያረክ ትጠብቀኛለህ። አንድ ሰከንድ። ከነ ጀማል ጋር ከነ ኡስታዝ ሳሚ ጋር አድራሻ ምናምን አትበሉ፣ ያው ስልክ አለ ከዚህ በላይ አድራሻ ወይ ቢኪ ደህና ነህ? እግዚአብሔር ይመስገን። ይተላ እንዴት ናቸው? አማን ነው አለ አለ አሁን ምንድነው ያለው? ውዱ አድርጌ እንታን ያለው አዎ፣ ዙሁር የደረሰ ስለሆነ ውዱ አድርጎ ሊመጣ ነው። አዎ ውዱ ማለት ከመሰገዱ በፊት ምናን መታጠብ ነው። አዎ ውዱ ታደርጋለህ፣ እስትንጃ ታደርጋለህ፣ እጅን፣ እግርን፣ ፊትን ሁሉ ነገርን ታጠብ፣ ንጹህ ሆነ ወደ መስጊድ ትገባለህ። ኡስታዝ ሳሚ ገስት ነው ያሉት። ወጥቶ ይግቡ ጥቁር አሳዩ እና እንደዛ ነው። ኦኬ ስለዚህ አይ ጨለማ ከሆነ ማለት ነው፣ እንደዛ ስለሚያ ምናምን ሲል እዚህ የሚታይ ነገር የለምእና ኮሜንት የሚጽፉ ሰዎች ደግሞ ፕሮፋይል ፒክቸራቸው አይታይኝምእና ግራ እና እንደዛ ነው። እሺ ጥያቄ አለ ወይስ ልጠይቅህ? እጠይቃለሁ አንዴ እ እንኳን ጥያቄ ለመጠየቅ ነው የገባሁት ጀማል። ከዛ በኋላ እኔም እጠይቃለሁ፣ ግን ከዛ በኋላ የማውቀው ከሆነ እመልሳለሁ። ችግር የለውም። እሺ ስብሃነሁ ወተዓላ ምንድን ነው ያለው? ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ። አንዲት ነፍስ ከአቅሟ በላይ

ውሃ ካላ አለ ውሃ ከሌለ ደግሞ አፈር እንደ ኦልተርኔቲቭ ተደርጓል። አፈር የሌለበት ቦታ የለም ምድር ላይ አልሐምዱሊላህ። ስለዚህ በአፈር እንጠቀማለን። ሽንት ከሸናም በኋላ ደግሞ ውሃ ካላ አለ ውሃ ከሌለ ደግሞ ድንጋይ አለ። በድንጋይ በሶስት ድንጋይ ወይ በሶፍት በምናምን ነው የምትለው። በቻ መጠን አላህን ስብሓን ወተዓላ መፍራትና መጠንቀቅ ነው። ከአቅምህ በላይ አላህ አያስገድድህም። የቻልኩ ነው ግን ማለት ነው። ኢቨን አንዳንዴ የሚሰጠው እንትን አለ ምንድነው፣ ፈትዋ የሚባል አለ። ፈትዋ የሚሰጥ አለ። ኢቨን ፕሌን ላይ ስትሄድ ወደ ቄብላ ዞረህ መስገድ ካልቻልክ በቃ ባለህበት። ከቻልክ ወደ ቄብላ ወዳለበት ቦታ ሆነህ ስገድ፣ ካልቻልክ ደግሞ ባለህበት ምናምን የሚባሉ ፈትዋዎች አሉ። ገብቶሃል። ሚያስቅ አይፈልግም። ግን የቻልነውን ደግሞ መስራት አለብን። የቻልነው መስራት አለብን። ይሄ ነው። ይህን ጥያቄ እኮ ያነሳሁት ለምን መሰለህ እንደዚህ ኮሜንት ላይም ያሉ በአቅራቢያችን ያሉ ሰዎች በፀበል ሙድ ለመያዝ ይሞክራሉ በጣም እና እነሱ ላይ ያለውን ነገር በደንብ ሳያውቁ እኛ ጋር በፀበል ሙድ ለመያዝ ሲሞክሩ ሳይ ነው ይህን ጥያቄ ያነሳሁት ለዛ ነው አብሽር አንዱ ነገር ልንገርህ እኔ ስለ ክርስትና ሃይማኖት መጥፎ ነገር ነገርኩ ማለት እስልምና ሃይማኖት ስለ ክርስትና ተሳለቁ ምናምን የሚል እንዲያውም፣ ትራሽ በእኛ ሃይማኖት ማለት ነው። አመንክም አላመንክም ቁርአን ላይ ማሳያለሁ። በሌላ ሰው ሃይማኖት ማለት የሌላ ሰው እምነት አትሳደቡ ነው የሚለው። አላህ ስብሓን ወተዓላ አይሰማም? ይሰማ፣ ይሰማ፣ ይሰማ። አዎ፣ እና የሌላን እምነት ተከታዮች አማልክቶቻቸውን አትሳደቡ፣ ምክንያቱም ተመለሱ አላህን ይሰድባሉ ነው የተባለው። ገብቶሃል? ስለዚህ እኛ በተቻለ መጠን በጥበብ ማስተማር መቀበል የፈለገ ይቀበላል። መቀበል ያልፈለገ አይቀበልም። ኮሜንት ላይ ስታይ ብዙም ያው እውቀት አካባቢ ላይ የሌሉ ድምናቶች ሊኖሩ ይችላል። ኖርማሊ ጀስት ቲፎ ይዟቸው ምናምን በእነሱ መሽል የለብህም ገብቷል። እነሱ በጸበል ስለቀለዱ ተብሎ አንተ እንደው ሀቅ መስሎህ አንዳንድ ትችላለህ። እነሱ እንደዚህ ይሄ መሆን የለብህም ልክ የተለያየ ሃይማኖት ላይ መጥፎ ሰሪ ሰው እንዳለሁና ስልምና ላይም በቃ እንደዚህ በማወቅ ሆነ ወይም አሁን ብሎ ምን መጥፎ ሊሰራ ይችላል ሊያናድድ ይችላል። ያንን ቦታ አትስጣ። አንተ ጃስት አንተ መማር ያለበትን ማወቅ ያለበትን እወቅ፣ ጠይቅ፣ ምናምን ይሄን ያለው አልሐምዱሊላህ፣ ስልምና ሃይማኖት ገር ነው። እሺ ኡስታዝ፣ አንድ በዚህ ደግሞ አንድ ጥያቄ ልጠይቅ ውዱ በሚደረግበት ሰዓት ደግሞ የሆነ አዲስ አይቼ ነበር ከዚህ በፊት እና ውዱ በምናደርግበት ሰዓት አሁን ለምሳሌ የሰው ልጆችንን እና በቀን ውስጥ ብዙ ኃጢአትን እንሰራለን። በእጃችን፣ በአይናችን እንዲሁም በተለያየ አካል ክፍሎቻችን ብዙ ኃጢአት እንሰራለን እና ሶላታችንን ከመስገዳችን በፊት እጃችንን በምታጠብበት ጊዜ፣ በውዱ ጊዜ ማለት ነው፣ እጃችን ላይ ያለው ኃጢአት ይለቅልናል የሚል ነገር አለ። አይፎን ወጥቼ ነበር። ኮኔክሽን አስወጥቶ ነበር መሰለህ። አላቅም። አልተሰማኝም። እሺ፣ እሺ።